በእሳት ተፈተና የቢራ መብራት የሆነችው ዘሪቱ ከበደ። ዘሪቱ ከበደ በህይወት ፈተናዎች ውስጥ ያለፈች ነገር ግን ልባ ሁሌም በብራንና በበጎነት የተሞላ በህይወት አውሎ ነፋሶች ውስጥ አልፋ አሁን ለብዙዎች የመንፈስ ጥንካሬ ምንጭ ሆናለች። የዘሪቱ ማንነት ከልብ የምናውቃት ሰዎች እንዲሁም ለብዙ ዓመታት ሚዲያ ላይ ያለን ምስክርነታችን ይ ነው። አንድ ቀን እንኳን ክፉ ቃል ከአፏ ሰምተን አናውቅም። በንግግሯም በድርጊቷም ሁሌ አስተዋይና መረጋጋት ይንጸባረቃል። የመረጠችውን የሰላም ህይወት የምትኖር ለሌሎችም አርአያና አበረታች ነች። በቅርቡ በገጠማት የልጆቿ ከባድ ሐዘን ወቅት እንኳን የመንፈስ ብርታቷን አሳይታ ያለፈች እውነተኛ ጀግና ነች። አዲያይን የመሰለ መልካም ሰው ምን ልንለው ነው? ውድ የሚዲያ ተከታታዮች መረጋጋት ያስፈልገናል። በማህበራዊ ሚዲያ ላይ የሚለቀቁ የሐሰት ወሬዎችና ትርጊቶች እውነት መሆናቸውን ሳናጣራ ኮመንትና ላይክስ ስናደርግ የአሜት ገጾችን እያጎለበትን እንደሆነ ልብ እንበል። ኢትዮጵያውያን፣ የሚዲያ አጠቃቀም ባህላችንን እናሻሽል። የምንከታተላቸውን ገጾች በጥንቃቄ እንምረጥ። የሰውን ስም ያለ በቂ ማስረጃ ከማጥፋትና ልዋልታ ከማሰራጨት እንቆጠብ እና ሁሉም ለበጎ ያለን እያለን በአሁኑ ሰዓት ብዙዎች በከፍተኛ ፍላጎት እያነበቡት ያለው ከልጅነት እስከ ልጁነት የተሰኘው መጽሐፍ ለዚህ ሙሉ መነጋገሪያ ምክንያት ቢሆንስ፣ ምናልባት ይህ ፈተና ብዙ ሰዎች ታሪኳን አንብበው ከእርሷ ብርታት እንዲያገኙ ምክንያት ሊሆን ይችላል። ዘሪቱ ከበደ ትግስት፣ የመልካምነትና የመንፈስ ጥንካሬ ያው ምልክት ነች። ምክንያቱም ዘሪቱ ከበደ በዚህ መጽሐፍት ላይ ያለፈው ዘመኗን በብክነት እንዳሳለፈችም ነው የገለጸችው። ስለዚህ ዓለማዊ ነገር የዓለማዊ ዝና እንደማይጠቅም በአጭሩ ለማስተላለፍም ነው ከብዙ ጋር ብዙ ህይወትን አሳልፍ ያሉ ያ ሁሉ ከንቱ እንደነበረና ድካም እንደነበረ ለማስተማር ያን ለመግለጽ እንደሆነ ጭምር በመጽሐፍቱ ላይ የጠቀሰችው እንጂ ወይ ኃጢአትን ወይ የሆነ ነገር ኤንካሬጅ ወይም ልታደፋፍር እንዳልሆነ ጭምር ምንም ጥርጥር እንደሌለው በመጽሐፉ መረዳት ይቻላል። ዘሪቱ ከበደ የጻፈች እጅግ አስገራሚና ለብዙሃን ደግሞ ምስክር እንደሆነ ጭምርም ነው። ምንም ያላጠፋች ትልቅ ሰው ነች። እንግዲህ በዚህ መጽሐፍት ደግሞ ለሌሎች ህይወት ተምሳሌት ይሆናል። ብዙዎች ደግሞ ኃጢአተኞችን በደለኞችንን የሚሉት ምናልባት መፈወሻ ነፃ የሚሆኑበት መንገድ ሊሆንላቸው እንደሚችልም ጨምርም ነው። ይህ መጽሐፍ ብዙ ሰው ዘንድ እየተነበበ እንደሚገኝም ነው። ይህን ኪታብ እንኳን ሰብስክራይብ በማድረግ ወቅታዊ ነታችን መረጃ አገኙ። ሰላም ቆዩልኝ።